ከዚህም በኋላ ራሱ ባናወራ ደስ ይለኛል። ስልክ ላይም እኔ እኮ ቤተሰብ ሀይሚ ሀይሚ የሚለው ነገር በጣም እየገረመኝ ነው፣ ያለው እግዚአብሔር ነው የምላቸው ሁሉም። ለሀይሚ እኔ ለአንቺ ብዬ እኔ ለአንቺ ተመትቼ እንደ ሀይሚ ተመታለች። ስለዚህ እዚህ ጋር ኮመንት ላይ ኔጌቲቭ ነገር ስለወራችሁ ምን ስላላችሁ ምናምን ነገር እኔ አልደነግጥም። ምን አልልም፣ ምን አልልም። አሁን አይንዬ ትንሽ እረዳታለሁ፣ እረዳታለሁ። በቃ አዋከባችኋት። በዛ በዚህ ብሩክ ይመጣል፣ ያዋከባ ሶሲ ትመጣለች። ጋሪ ሶሲ አንቺ ጋር ያለውን ነገር ጨርሰናል እኮ ቤተሰብ። የልጅ ግን ጤነኛ ነው? ሳስቦ ሳስቦ ጤነኛ አይመስለኝም። እንዴ ነው ሰው ሰው ሰውን የሚያሳስበው ሀይሚ ግን ዛሬ ጀግና ነሽ የኔ ጀግና ከብሩኬ ውጪ ማንም ሰው እንደማትፈልጊ እኛ እናውቃለን እኔ መጀመሪያም ተናግሬያለሁ ከብሩኬ ውጪ እሷ ማንንም ሰው አትፈልግም ቤተሰብ ገብቷችኋል አሁን እኔ እኮ ቅድም ነግሬያችሁ ነበረ። ምንድን የተናገርኩት ተናገርኩት አዲስ ነገር አለ ብሎ መጨረሻ ነው የዘገው ማለት ነው። እንዴት ነው ሰው እሱ አዲስ ነገር አለ በዚህ ሳምንት ውስጥ አለች። እሱም በዚህ ሳምንት ውስጥ ብሩኬና ሀይሚን ለማጣላ ስል አዲስ ነገር አለ ብሎ ተናገረ። ቤተሰብ እግዚአብሔርን ነው የምላችሁ። እና ዛሬ በጣም ነው የገረመኝ። ሀይሚ አንበሳ ነች። አጠያየቋ ከአሁን በኋላ አልፈልግም እንድደርስብኝም አልፈልግም። በጣም ደስ የሚል ነው። ከትናንትና ወዲያም የመጣሁት እኔ ፈጠረችን ስን ስላልኩኝ ነው። እኔ ስለ ማንም አይመለከተኝም እያልኩ ነው፣ ግን በቃ አንተን መወገን አልነበረብኝም፣ አንተ መወገን የለብኝም ነበር አለች። ልክ ነች። እሱ መወገን የለባትም ነበረ። እዚህ ላይ ስህተቷን ሁሉን ነገር ሀይሚ ትላንትና ብሩኬ መጨረሻ ላይ ቁጭ ብሎ የተናገራት ንግግር በጣም ጭንቅላቷ ውስጥ ገብቷል። ቤተሰብ ጭንቅላቷ ውስጥ በደንብ አድርጎ ነው የገባው። ሀይሚ የዳኒ ሴራ ሁሉ ነገር ጭንቅላቷ ላይ ገብቶላታል። ብሩኬና ሀይሚ በነገራችን ላይ በቦሌ ማሉ በባሌ አይለያዩም፣ ማንም ያለያያቸው የለም። እነዚህ የቁርጥ ቀኖች ናቸው፣ የቁርጥ ልጆች ናቸው። ስለዚህ ማንም ያለያያቸው ሊያለያያቸውም አይችልም። ዳኒ በጣም ጭንቅላቱ ያለው ብሩኬ ላይ ነው። ብሩኬን ለማሳበድ፣ ብሩኬን ህይወቱን ለማበላሸት ነው እሱ ሀሳቡ። ግን እግዚአብሔር ይመስገን፣ ሀይሚ ግን ሁሉ ነገር ገብቷታል። ገባችሁ? ገባት። በቃ በመጨረሻ ሰዓት ገባት። ስሙ። እዚህ ጋር ደግሞ በጣም እኔ እንጃ፣ በጣም በጣም በጣም ነው የገረመኝ። እግዚአብሔርን ነው የምላችሁ እንደ ሰው አውቃለሁ፣ ግን አሁን የተፈጠሩትን ነገሮች በሙሉ እና እንጃ፣ ከዚህም በኋላ ራሱ ባናወራ ደስ ይለኛል፣ ስልክ ላይም ባስደውልኝ ደስ ይለኛል። ሰማችሁ ንግግሯን፣ የኔ ጀግና ሀይሚዬ የምትባል ሰው ይዘጋው። ሸት አፕ ዝም ዝም ማለት ነው ያለብህ። ከዚህ በኋላ እንዳትደውልልኝ፣ አንተ ማየት አልፈልግም ብላለች። ከዚህ በኋላ ከአንተ ጋር መሆን አትፈልግም። ይሄ ዛሬ የመጨረሻ ቪዲዮ ነው ከአንተ ጋር የምትሰራው። ገብቶሃል በቃ። የመጨረሻ ቪዲዮ ነው ከአንተ ጋር የምትሰራው። በቃ ተው አትችይ ልጅ እንዴ! ተፋታት በቃ ተፋታት በቃ እንዴ! አንደኛ ነገር እኮ እኩያህ አይደለችም። አንተ በጣም ትልቅ ሰው እኮ ነህ እንዴ! አጭር ሆንክ እኮ በጣም ትልቅ ሰው እኮ ነህ፣ እኩያህ አይደለም። ተዋት በቃ። ከዚህ በኋላ አንተ ማይት አትፈልግም። ሃይሚዬ ብሩኬና ብሩኬ ብቻ ነች። ያቺም እንደዚሁ የቁርጥ ንግግር፣ የቁርጥ ንግግር ብሩኬ፣ እሷንም መናገር አለባት። ከዚህ በኋላ ከማንም ሰው ጋር መገናኘት የለብኝም ብሎ የቁርጥ ቀን ቡራ መናገር አለበት። ግን ችግሩ ቡራ በአሁን ሰዓት ላይ ምን እንዱ ቤተሰብ ትንሽ የሚያሳስበው የቡራ ነገር ነው። ቡራ ትንሽ የሆነ ሀሳብ አስበዋል ተብሏል። እንግዲህ ሀሳቡ እኔ ቶሎ ብለ ሀይሚ የእሱን ሀሳብ ካልቀነጠሰችው በጣም ከባድ ችግር ሊፈጠር ይችላል። እንደ ሰማሁት፣ እንደ ደወልኩት ከሆነ ብሩኬ ጥሩ ስሜት ላይ እንዳልሆነ ነው። በጣም ያሳዝናል ለሀይሚ በአሁኑ ሰዓት ከዛም አልፎ ደውሎላት ሀይሚ እንደማታነሳለት ነው የሰማሁት። ቤተሰብ እንግዲህ እግዚአብሔር ያውቃል። ዛሬ ደግሞ ፍፄና ያቺ መጥተው ነበሩ ፍፄና የብሩኬት ምን የሚሏት መጥተው ነበሩ። ጓደኛውን በጥፊ እስከ መምታት ድረስ ደርሳለች። ስለዚህ ብሩኬና ሀይሚ እንደማይለያዩ መቼም መቼም እንደማይለያዩ እስከ ጥግ ድረስ ነግረውታል። ነገሩን እንዲያደርሰላቸው ከፍጼም ዛሬ አዲስ ቪዲዮ አውርዷል። ገብታችሁ ማየት ትችላላችሁ። አንበሳ ነው ፍጼ ተናግሯል። ሀይሚና ብሩኬ የሚለያያቸው ማንም ሰው የለም፣ የፈለገ ነገር ቢፈጠር ማንም ሰው ብሩኬና ሀይሚን አያለያያቸውም ብሎ በደንብ አርጎ አስረድቶ አስረግጦ ነግሮታል። ለጓደኛህም ንገር ብሎታል። እንግዲህ ይነግሯል ማለት ነው። እና ቤተሰብ ሀይሚ ዛሬ የተናገረችው ንግግር በጣም በጣም አንጀቴን ያራሰው ንግግር ነው። እንኳንም እኔ ትናንትና እንደውም ዳኒና ሀይሚ እንዲገናኙ አልፈለግኩም ነበር፣ ግን ዛሬ መገናኘታቸው በጣም አሪፍ ነገር ነው። ብሩኬም እንዲገባው እሱም እንዲገባው ይሆናል ሀይሚ ከዳኒ ጋር ምንም አይነት ግንኙነት እንደሌላት ምንም ነገር እንደሌላት ብሩኬፕ እንዲያውቅ ይሆናል ማለት ነው። በሁለተኛ ነገር ደግሞ ልክ ዳኒ ከሀይሚ ጋር የሆነ ነገር እንደጀመረ አድርጎ ነው ወሬውን ሲያወራ የነበረው። ግን ውሸት ውሸታም እንደሆነ ሀይሚ በአሁኑ ሰዓት ትረዳዋለች ማለት ነው። ሀይሚ በአሁኑ ሰዓት በደንብ አርጋ ትረዳዋለች ውሸታም እንደሆነ አሁን እኔ የሚገባኝ ሀይሚ እያንዳንዷን ቁጭ ብላ ቪዲዮዋን ስታይ እያንድ ያኛውን የዛን ታስታውሳቸው ፎቶ ሁሉ የላከው ሁሉ ነገር ውሸት እንደሆነ ስደርስበት ዳኒ መጨረሻ ላይ መዋረዱ አይቀርም። ቤተሰብ እና ብሩኬና ሀይሚ እንድታረቁ እግዚአብሔር ይርዳቸው ነው ብሎ ብሩኬ ሀሳቡን እንዳይቀይር ያው ታቃላችሁ፣ አንድ ሰው ሀይሚ አሁን ሁሉን ነገር ስታቅ ወደኋላ ስታስበው ስታወርድና ስታወርድና ስታመጣው እንግዲህ ሀይሚ ያደረገችው ነገር ትንሽ ሊጸጽታት ይችላል። ለምን ለምን ለዳኒ ቆምኩለት አሁንም ራሱ ለአንተ መቆምክ ለመቆም እንደሌለባት ስትናገር የነበረው ማለት ነው። ቤተሰብ እውነት ነበረ ግን ሁሉም ነገር ያልፋል። ሀይሚና ብሩኬም ይታረቃሉ። ብቻ ብሩኬ ትንሽ ጥሩ ስሜት ላይ ስላልሆነ፣ ያው ይህ መረጋጋቱ አይቀርም። የትም የሄድበት ቦታ የለም። ሀይሚም የትም የምትሄድበት ቦታ የለም። ይታረቃሉ፣ አብረው ይመጣሉ። ከእግዚአብሔር ጋራ እኛ ተስፋ አንቆርጥም። ሁላችሁም ተስፋ እንዳትቆርጡ። ሀይሚና ብሩኬ በዚህ ሳምንት ውስጥ ታርቀው እንደሚመጡ እኔ አልጠራጠርም። ቃልም አልሌለ እናንተ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በጣም ነው መወዳችሁ በጣም ነው ማከብራችሁ። የጨረቃ ፋሚሎች ክበሩልኝ።